ይህን ቪዲዮ አብሯችሁ እንዲጓዝ ለምትፈልጉት ሰው ወይም ደግሞ በተለያየ በሽታ ለሚሰቃይ ሰው ላኩለት። መጋቢት 27 እና መጋቢት 28 ወደ ደብረ መንክራት ሚጣቅ ቅዱስ አማኑኤል ገዳም መንፈሳዊ ጉዞዎችን አዘጋጅተናል። እዚህ ቅዱስ ስፍራ ላይ ከቤተ መቅደሱ የሚፈልቀው ሙቅ ጸበል፣ ከአንጀት ቁስለት፣ ከአንጀት መድማት በአጠቃላይ ከካንሰር በሽታ እንዲሁም በመተት የምትሰቃዩ ሰዎች እዚህ ቦታ ላይ ሄዳችሁ ፈውስ ታገኛላችሁ። ለዚህም ብዙዎች ምስክሮች ናቸው። ዓለም አቀፍ ተመራማሪዎች ስለዚህ ቦታ መልስ አጥተዋል። እርስዎም ፈጣሪ ወዶ እና ፈቅዶ ወደዚህ ቦታ መሄድ ካሰቡ በ0937 599292 ወይም በ09261 1412 በመደወል ይመዝገቡ።